ኢራን ከባዱን የሚሳኤል ጥቃት ፈጸመች። ኢራን has launched fresh ballistic missile strikes on Israel targeting Tel Aviv የሟቾች ቁጥር 20 ደርሷል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ጉዳት ደርሶበታል። ሰላም ጤና ያስጥልን። የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በእስራኤልና ኢራን መካከል የሚደረገው የጥቃት ምልልስ ተባብሶ ቀጥሏል። ኢራን ሚሳኤል መተኮስ ከጀመረች ጊዜ አንስቶ ከባድ የተባለውን የሚሳኤል ጥቃት በእስራኤል ላይ ፈጽማለች። የሟቾች ቁጥር ሀያ ሲደርስ ኢራን አዲስ የተጠቀመችው ታክቲክ የእስራኤል የአየር መከላከያዎች እርስ በርስ እንዲታኮሱ ያደረገ ሲሆን አዲሱ ታክቲክም የእስራኤልን መከላከል አቅም አዳክሞታል። ዶናልድ ትራምፕ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ በእስራኤል ጥቃት እንዳይገደሉ ማድረጋቸው እየተሰማ ነው። ትራምፕ ከጦርነቱ ጋር ተያይዞ በሰጡት አስተያየት ግን እስራኤልና ኢራን ወደ ሰላም ከመምጣታቸው አስቀድሞ ሊዋጣላቸው ይገባል የሚል አወዛጋቢ አስተያየትን ሰጥቷል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲም በኢራን ጥቃት መጠነኛ ጉዳት እንደደረሰበት መረጃዎች እየወጡ ናቸው። በዛሬው ጥንቅራችን ከኢራንና እስራኤል ግጭት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። በኢራን ጥቃት አራት ሰዎች ተገደሉ። አጠቃላይ የሟቾች ቁጥር 20 ደርሷል። ትላንት ሌሊት ኢራን በእስራኤል ላይ በፈጸመችው ጥቃት አራት ሰዎች መሞታቸውን የእስራኤል ብሔራዊ የአደጋ ጊዜ አገልግሎት አስታወቀ። ይህም በእስራኤል ከአርብ ዕለት ጀምሮ የተገደሉትን ሰዎች ቁጥር ወደ 19 ከፍ አድርጎታል። የብሔራዊ ድንገተኛ ጊዜ አገልግሎቱ በሰባዎቹ የዕድሜ ክልል ውስጥ የሚገኙ ሁለት ሴቶችና ሁለት ወንዶች መገደላቸውን አስታውቋል። አያይዞም 87 የተጎዱ ሰዎችን ወደ ሆስፒታሎች መውሰዱንና ከዚህም መካከል አንዲት የ30 ዓመት ሴት በፊቷ ላይ ከባድ ጉዳት እንዳጋጠማት፣ አምስት ሰዎች መካከለኛና 81 ደግሞ ቀላል የአካል ጉዳት እየደረሰባቸው መሆኑን ገልጿል። የኢራን ጤና ሚኒስቴር በትላንትና ዕለት ይፋ እንዳደረገው ሁለቱ ሀገራት በሚሳኤል ጥቃት ከጀመረው ጊዜ አንስቶ 224 ሰዎች መሞታቸውን ይፋ አድርጓል። ዘጠና በመቶ የሚሆኑት ሟቾች ሰላማዊ ዜጎች መሆናቸውንም የኢራን ጤና ሚኒስቴር ይፋ አድርጓል። የእስራኤል ትልልቅ ከተሞችን ያናወጡት ፍንዳታዎች በቴልአቪቭና የሀይፋ የወደብ ከተማን ጨምሮ 30 ሰዎችን ማቁሰላቸው ተሰምቷል። የኢራን ጥቃት የደረሰው እስራኤል በኢራን ምድር ለምድር የሚዘገዘጉ ሚሳኤሎችን በመጠቀም ጥቃት ሰንዝራም የኢራን ጦር ኃይሎች የስለላ ኃላፊዎችን ከገደለች በኋላ ነው። በሌላ በኩል ትናንት ውድ ምሽት ኢራን ባሰነጨፈቻቸው ሚሳይሎች ሚሳኤሎች በቴል አቪቭ በሚገኘው የኤምባሲዎች ቅርንጫፍ መጠነኛ ጉዳት መድረሱን የእስራኤል የአሜሪካ አምባሳደር አስታውቋል። ማይክ ሃካቢ በኤክስ ገጻቸው ላይ እንዳሰፈሩት ቆንስላው በኢራን ሚሳኤሎች ንዝረት ጉዳት ስለደረሰበት ዝግ ሆኖ ይቆያል ብሏል። የአሜሪካ ኤምባሲ በቴል አቪቭና በኢየሩሳሌም የሚገኙ ሰራተኞቹ መጠለያ ውስጥ እንዲቆዩ በትላንትና ዕለት አሳስቦ ነበር። በሚሳኤል ጥቃቱ የተጎዳ የኤምባሲው ሰራተኛ እንደሌለም አምባሳደሩ ተናግሯል። እስራኤላውያን፣ ሀገራችሁን ለቃችሁ የተሻለ መጠለያን ፈልጉ ኢራን የኢራን ጦር በትላንትና ሁለት ባወጣው አዲስ መግለጫ እስራኤላውያን ዜጎች ሀገራቸውን ለቀው ወደ ተሻለ ሀገር እንዲያመሩ ያሳሰበ ሲሆን ለዚህ ደግሞ በምክንያትነት ያስቀመጠው የኢራን ሚሳኤሎች የእስራኤልን ከተሞች ወደ አመድነት ይቀይራሉ የሚለውን ነው። የኢራን ጦር ቃል አቀባይ ሬዛ ሳያድ በሰጡት መግለጫ ላይ እኛ ለእስራኤል ነዋሪዎች ያለን መልእክት አንድ ነው፣ ይህውም እስራኤላውያን ከተሞቻቸውን ለቀው ካልወጡ በስተቀር እያንዳንዱ የምናደርሰው ጥቃት የእስራኤልን ከተሞች ማውደሙ አይቀርም። ከጊዜ በኋላ ሁሉም የእስራኤል ከተሞች ለኑሮ ምቹ ስለማይሆኑ ከተሞቹን በጊዜ መልቀቅ ያስፈልጋል ሲሉም ተደምጧል። በቦምብ መጠለያዎች ውስጥ ጊዜን ማሳለፍ አያድናችሁም፣ ያሉት ቃል አቀባዩ የእስራኤል መንግስት በጋሻነት እንዲጠቀምባችሁም ፈጽሞ አትፍቀዱ ሲሉም ተሰምቷል። ከኢራን ጦር አመራሮች መካከል አንዱ የሆኑትና የኢራን ጦር ካውንስል አባል ሞሐሴን ሬዛይ በበኩላቸው እስካሁን የወሰዱት እርምጃ ከኢራን አቅም አንጻር አነስተኛ መሆኑን አንስተው መላው የመካከለኛው ምስራቅ የሚያተራምስ እርምጃ ልንወስድ እንችላለን ሲሉም ተደምጧል። ኮማንደሩ ጨምሮ አሜሪካና የአውሮፓ ሀገራት ከዚህ ጦርነት ራሳቸውን ካላራቁ ኢራን የነሱን በጦርነቱ መሳተፍ ቁጭ ብላ አትመለከትም እርምጃንም ትወስዳለች ብሏል። በሌላ በኩል ኢራን ሌሊቱን በፈጸመችው ጥቃት አምስት ዜጎቿ ከተገደሉ እናም በርካቶች ከቆሰሉ በኋላ ለጥቃቱ አጽፋ የኢራን ዋና ከተማ ነዋሪዎች ዋጋ ይከፍላሉ ሲሉ የእስራኤሉ መከላከያ ሚኒስተር ዛቻን አሰምቷል። ሚኒስትሩ እስራኤል ካዝ የኢራንን አቅም እያዳከመ ያለውን የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ የሰላማዊ ሰዎች መኖሪያ አካባቢዎችን ኢላማ እያደረጉ ነው ሲሉ አሊ ኮሜኒን ከሷል። የእስራኤሉ መከላከያ ሚኒስትር የኢራኑን የበላይ መሪ አያቶላ ኮሜኒን ፈሪና፣ ነፍሰ ገዳይ እንዲሁም ጉረኛ አምባገነን ሲሉም ተደምጧል። አራተኛ ቀኑን በያዘው የእስራኤልና የኢራን ድንበር ተሻጋሪ ግጭት በሁለቱም ወገን ሰላማዊ ሰዎች መገደላቸው እየተነገረ ሲሆን ኢራን ሌሊቱን በእስራኤል ውስጥ ጥቃቷን ፈጽማለች። በተለያዩ የኢራን አካባቢዎች ላይ ጥቃቶችን እያደረሰች ያለችው የእስራኤል ሚኒስትር ሌሊቱን ለተፈጸመው ጥቃት ሳይዘገይ አጸፋ እንደሚመልሱም ተናግሯል። ኢራን የተጠቀመችው አዲስ ታክቲክ፣ የእስራኤል የአየር መከላከያዎች እርስ በርስ እየተጠፋፉ ነው። የኢራን እስላማዊ አብዮታዊ ጥበቃ ኃይል ዛሬ ማለዳውን በወሰደው የሚሳኤል ጥቃት ወቅት በተጠቀመው አዲስ ታክቲክ የእስራኤል የአየር መከላከያ ዘዴዎች እርስ በርሳቸው እንዲመታቱ አድርጓል። ጦሩ የተጠቀመው አዲስ መሳሪያና ያሰባሰባቸው የደህንነት መረጃዎች አዲሱን ታክቲክ እንዲፈጥርናም የእስራኤልን የመከላከል አቅም ከጥቅም ውጪ እንዲያደርገው አግዞታል። በዚህ መሰረት ዛሬ ማለዳውን ከኢራን የተተኮሱ ሚሳኤሎች ምንም አይነት መከላከል ሳይገጥማቸው በቀላሉ የእስራኤል ኢላማዎችን መምታት ችሏል። ባለ ሁለት ሽፋን የሆነው የእስራኤል የአየር መከላከያ ዘዴ እርስ በርስ እስከምተኳኮስ መድረሱን የኢራን ጦር መግለጫ ያሳያል። ከአውሮፓና አሜሪካ የአየር መከላከያ እገዛ የምታገኘው እስራኤል በአዲሱ ታክቲክ ግን በበቂ ሁኔታ የኢራንን ሚሳኤሎች መከላከል እየቻለች አይደለም። ኢራን፣ አሜሪካና እስራኤል ከሐሙስ ምሽት ጥቃት በኋላ በኢራን ጦር ዙሪያ የያዙት አቋምና ያደረጉት ጥናት ትክክለኛ ለመሆኑን ኢራን እያሳየች ነው ብሏል። የሀገሪቱ ጦር ኢራን ከእስራኤል በኩል የሚደረገው ጥቃት እስካልቆመ ድረስ የኢራን ሚሳኤሎችም መተኮሳቸውን እንደማያቆሙ፣ የሚያደርሱት ጉዳትም እስራኤልን ሙሉ ለሙሉ እስከ ማጥፋት ሊደርስ እንደሚችል ትገልጻለች። አያቶላ አሊ ካሜኒን ያተረፉት የትራምፕ ውሳኔዎች ዶናልድ ትራምፕ ድምፅን በድምፅ የመሻር መብታቸውን ተጠቅመው የኢራኑ መንፈሳዊ መሪን ከግድያ መታደጋቸው ተነግሯል። የአሜሪካው ፕሬዝዳንት በአያቶላ አሊ ካሜኒ ላይ እስራኤል የግድያ ግዳጅ እንዳትፈጽም ማድረግ መቻላቸውን ሪውተርስ ይፋ አድርጓል። አንድ የአሜሪካ ባለሥልጣን ለዘገባ ምንጩ ሲናገሩም ኢራናውያን እስካሁን ድረስ አሜሪካውያንን ገለዋል አልገደሉም ያንን እስኪያደርጉ ድረስ የፖለቲካ አመራሮቻቸውን ኢላማ ስለማድረግ እንኳን አናወራም በማለት ትራምፕ ጥያቄውን ውድቅ አድርጓል። በጉዳዩ ዙሪያ ጥያቄ የቀረበላቸው ቤንያሚን ኔታንያው ግን መረጃውን ሐሰት ነው ሲሉ አጣጥለውታል። የእስራኤሉ ጠቅላይ ሚኒስትር በምላሻቸው ፈጽሞ ያልተካሄዱ ውይይቶችን የሚመለከቱ የሐሰት ዘገባዎች እየወጡ ነው፣ እኔ ስለዛ ጉዳይ የማውቀው ነገር የለም ብለዋል። ትራምፕ ባሳለፍነው አርብ በኢራን ላይ ጥቃቱ እስኪጀመር ፍቃድ ሰጥተዋል ወይ ከሚለው አንስቶ ብዙ የሚጣረሱ መረጃዎች ሲወጡ መሰንበታቸው የሚታወቅ ነው። ፕሬዚዳንቱ ስለ ጥቃቱ እንደማያውቁ ቢናገሩም ሀገራቸው በግዳጁ ላይ እጇ እንደሌለበት ተናግሯል። እሁድ ዕለት ደግሞ በእስራኤልና በኢራን መካከል ስምምነት እንደሚደረስ ተናግሯል። በጣም በቅርቡ በእስራኤልና ኢራን መካከል ሰላም ይፈጠራል ብዙ ጥሪዎችና ምክክሮች እየተካሄዱ ነው ብሏል። ይህ እንዲህ እንዳለ ኔታናዩ ወቅታዊ ጥቃት በኢራን ያስተዳደር ለውጥ ለማምጣት ያለመ መሆኑን ጠቁሟል። ጠቅላይ ሚኒስትሩ በንግግራቸው የኢራን መንግስት ደካማ መሆን ያስተዳደር ለውጥ ማድረግን የቀለለ እንደሚያደርገው ተናግሯል። በሌላ በኩል እስራኤል በምዕራቢያን ወዳጆቿ በኩል ከኢራን ጋር በተኩስ አቁም ዙሪያ ንግግር ለማድረግ ጥረት መጀመሯን የሚጠቁሙ ዘገባዎችም እየወጡ ናቸው። አንድ የኢራን መንግስት ምንጭ ለኤንቢሲ ኒውስ እንደተናገሩት የሚሳኤል ጥቃት ቆሞ የኒኩሌር ንግግሩ ዳግም እንዲጀመር ፍላጎት አለ ተብሏል። ይሁንና ግን የእስራኤሉ ጠቅላይ ሚኒስትር ቃል አቀባይን ስለ ጉዳዩ ለመጠየቅ የተደረገው ጥረት ሳይሳካ መቅረቱን የዘገባ ምንጩ ጨምሮ አመላክቷል። ከስምምነት አስቀድሞ ሁለቱ ሀገራት ይዋጣላቸው ዶናልድ ትራምፕ በጂ7 ስብሰባ ላይ ለመሳተፍ ወደ ካናዳ እያመሩ የሚገኙት ዶናልድ ትራምፕ ነገሮች በድርድር እንዲጠናቀቁ እንፈልጋለን፣ ነገር ግን ሁለቱ ሀገራት በጦርነት ሊዋጣላቸው ይገባል ሲሉ ተደምጧል። ትራምፕ በተጨማሪም ከሁለቱ ሀገራት ጋር ተደጋጋሚ የስልክ ንግግሮች እየተደረጉ መሆኑን ገልጸው በቅርቡ ሰላም የሚያመጣ ውል ሊፈረም እንደሚችል ፍንጭ ሰጥቷል። እስራኤል በኢራን ላይ የምትፈጽመውን የአየር ጥቃት ረገብ እንድታደርግ አሜሪካ ከመጠየቋ ጋር ተያይዞ ጥያቄ የቀረበላቸው ዶናልድ ትራምፕ ምላሽ የለኝም ብሏል። እስራኤል በኢራን ላይ ጥቃቷን ለዘብ እንድታደርግ በዶናልድ ትራምፕ ትዕዛዝ ተሰጥቷታል የሚሉ መረጃዎች ባለፉት ጥቂት ሰዓታት ውስጥ መውጣታቸው ይታወቃል።